ፍስሐ ወሰላም በታላቅ ኃይልና ግርማ የተነሳ ሙስና መቃብርን ያጠፋ፣ ሞትን እንድ ሊያደረገ ሰይጣንን ያሰረልን፣ ሰላምን የሰጠን፣ ሐሴትን ያደለን የሁላችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን ቅድስተ ቅዱሳን ምሊተ ክብር ምሊተ ጸጋ እመቤታችን ጸጋዋን ክብሯን አሁንም በእኛ ላይ ያድርግልን። ዛሬ ዕለተ ቀዳሚት ነው። ዕለተ ቀዳሚት የሚለው ስያሜ ቀዳሚት የሚለው ቀዳሚት ሰንበት ለማለት የመጀመሪያዋ ሰንበት ለማለት ነው እንጂ በቁጥሩ ከሄድን ሰባተኛ ቀን ማለት ነው። ከትንሣኤ በኋላ ያለችው እቺ ቅዳሜ ደግሞ በዚህ በትንሣኤው ሰሞን ልዩ ስም አላት። የዛሬውም የዕለተ ቀዳሚት ስያሜ ቅዱሳት አንስት፣ የተቀደሱ ሴቶች የሚል ስያሜ ተሰጥቶታል። ይህ ስያሜ እንዴት ተሰጠው ስንል ከመጀመሪያው ጀምረን እንዳየነው ከሰኞ ማዕዶት ጀምሮ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ የአዳም ሐሙስ የሔዋን ሐሙስ፣ አርብ ደግሞ ቤተ ክርስቲያን ብለን፣ ዛሬ ደግሞ እነዚህ ቅዱሳት ሴቶች እንዲታሰቡ መንፈስ ቅዱስ በአባቶቻችን ስር አሰርቶልናል። እነዚህ ቅዱሳት ሴቶች ቁጥራቸው ሠላሳ ስድስት ነው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ የሚያስተምራቸው ሐዋርያት አሉ። አስራ ሁለት ነው ቁጥራቸው። ከእነሱ ጋር ደግሞ ሰባ ሁለት ረዳቶች ወይም አርድእት ሌሎች ደቀ መዛሙርት አሉ፣ ሰባ ሁለት ናቸው። እንደገና ደግሞ እግዚአብሔር የመረጣቸው ሰላሳ ስድስት የተቀደሱ ሴቶች ነበሩ። እነዚህን መቶ ሀያው የጌታ ቤተሰቦች ይላቸዋል። እነዚህ ሠላሳ ስድስቱ ቅዱሳት አንስት መድኃኒታችን ኢየሱስ ክርስቶስን በአገልግሎቱ ይረዱት የነበሩ፣ ገንዘባቸውን ለአገልግሎት ይሰጡ የነበሩ፣ ጊዜያቸውን፣ ሰዓታቸውን፣ ንብረታቸውን ሁሉ የጌታችን ትምህርት ለሰው ልጆች እንዲደርስ ሌላውን አብሮ የሚከተለውን ምእመን ሲረዱ የነበሩ የተቀደሱ ሴቶች ናቸው። የነዚህ የሠላሳ ስድስቱም ቅዱሳት አንስት በረከት በሁላችን ላይ አድሮ ይኑር። የዛሬው ቅዳሜ ለነሱ ተሰይሟል። በታሪክ እንደምታውቁት በወንጌል እንደተጻፈ መድኃኒታችን ኢየሱስ ክርስቶስ ወደ መስቀል ሲወሰድ፣ ወደ ሃናና ወደ ቀያፋ ሲወሰድ፣ ወደ ጲላጦስና ወደ ሄሮድስ ሲወሰድ እነዚህ ቅዱሳት ሴቶች እያለቀሱ ይከተሉት ነበረ። እነዚህ እያለቀሱ ይከተሉት የነበሩትንም ቅዱሳት ሴቶች መድኃኒታችን ኢየሱስ ክርስቶስ ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ፣ ለእስራኤል ለኢየሩሳሌም አልቅሱ ከአርባ ዓመት በኋላ በዚችው ስፍራ ላይ ያልወለዱ ማህፀኖች፣ ያላጠቡ ጡቶች ብፁዓን ናቸው የምትሉበት አስጨናቂ ሰዓት ይከሰታልና ብሎ ወደፊት የሚሆነውን ነግሯቸው በሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ እንደምታነቡት በወሰዱትም ጊዜ ስምዖን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት፣ ይልና ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙ የተከተሉት ይላል። ኢየሱስ ክርስቶስ ግን ዘወር ብሎ፣ እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ፣ ዳሩ ግን መካኖችና እንሆ ያላጠቡ ጡቶች ብፁዓን ናቸው የምትሉበት ጊዜ ይመጣል ብሎ ይህን ይነግራቸዋል። ከነዚህም ውስጥ ከነበሩት ሴቶች እነዚህ የተመረጡት ሠላሳ ስድስቱ ሴቶች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን ሲቀበል ከሩቅ ሆነው እያለቀሱ የነበሩ እነዚህ ሴቶች በዛሬው ዕለት፣ በዕለተ ቀዳሚት ለነሱ የተሰየመበት ምክንያት የእምነት ጽናታቸው የእምነት አገልግሎታቸው ብርታታቸው ነበር። በማቴዎስ ወንጌል ምዕራፍ 28ም ስትመለከቱ ቁጥር አንድ ላይ እነዚህ ሴቶች በሌሊት ወደ መቃብሩ የሄዱ ናቸው ይላቸዋል። ለምሳሌ መግደላዊት ማርያምና ሁለተኛይቱን ማርያም ይገልጻል። ከሩቅ ሆነውም ደግሞ እነሆ ይከተሉት እንደነበረ በማቴዎስ ወንጌል ምዕራፍ 27 ቁጥር 57ና 56 ላይ እንዲህ የሚል ቃል ተጽፏል፣ ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና፣ የያዕቆብ የዮሳ እናት ማርያም፣ የዘብዲዮስም የልጆቹ እናት፣ ሌላይቱ ማርያም ነበሩ ብሎ ያሉትን ዋናዎቹን በስም ይገልጽልናል። ጌታችንም ሞትን ድል አድርጎ በተነሳ ሰዓት መጀመሪያ ላይ የሄዱት እነዚህ ሴቶች ናቸው ሽቶ ለመቀባት ይልቁንም መግደላዊት ማርያም እንደገና ሌሎቹ ስማቸው የተጠቀሰና ያልተጠቀሰ በጠቅላላ ወደ ጌታችን ወደ መቃብሩ ስፍራ ይሄዱ። እንደውም ደግሞ በሚገርም ሁኔታ ለደቀ መዛሙርቱ ኢየሱስ ክርስቶስ ተነስቷል ብለው መላይክት የነገሯቸውን የኢየሱስ ክርስቶስን ትንሣኤ ያበሰሩ እነሆ ከሴቶች ወገን እነዚህ ይልቁንም መግደላዊት ማርያም ናት። ስለዚህም እነዚህ ቅዱሳት ሴቶች ተብለው በቤተ ክርስቲያናችን ሥርዓት ከመቶ ሀያው የጌታ ቤተሰቦች ውስጥ የተጨመሩ እግዚአብሔር አምላክ ትልቅ ጸጋ የሰጣቸው ክብር የሰጣቸው እነዚህ የተባረኩ ሴቶች ናቸው። መጽሐፍ ቅዱስ እንደሚነግረን ወንጌል እንደሚመሰክርልን ጌታን ለመቃብር ዝግጅት ሽቶ የቀቡ በተነሳም ጊዜ ገና እንሆ ቀድመው ሄደው ሽቶ ለመቀባት የፈለጉ ሰንበት የገባባቸው እነዚህ ቅዱሳት ሴቶች ነበሩ። ስለዚህም ለእነዚህ ሴቶች ቤተ ክርስቲያናችን ትልቅ ክብር ትሰጣቸዋለች። በጸሎታቸው እኛንም፣ በምልጃቸው ከኢየሱስ ክርስቶስ ዘንድ ያማልዱን። ስለዚህም እነዚህ የተባረኩ ሴቶች የመንፈስ ቅዱስ ጸጋ በተሰጠበትም ዕለት ድንግል ማርያምን መሃላቸው አድርገው ንግስታችን እያሉ እመቤታችን እያሉ ከሐዋርያቱና ከሰባ ሁለቱ አርድዕት ጋር ደጅ የሚጠኗት እንደነበሩ በብዙ የቤተ ክርስቲያናችን ኦርቶዶክሳዊ ታሪክ ላይ ተጽፏል። ቅዱስ ሉቃስ በጻፈው የሐዋርያት ሥራ ምዕራፍ አንድ ላይ እነዚህን ተሰብስበው ጌታ ኃይል እልክላችኋለሁ፣ መንፈስ ቅዱስ ይወርድላችኋል፣ ጠብቁ ያላቸውን ሲዘረዝራቸው በሉቃስ ወንጌል ምዕራፍ አንድ ላይ እንዲህ የሚል ቃል ታገኛላችሁ በተለይ ቁጥር 14 ላይ እነዚህ ሁሉ ይላል። እነዚህ ሁሉ የሚላቸው እነ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርቶሎሜዎስ፣ ማቴዎስ፣ ያዕቆብ እንደገና ደግሞ ሌላው ስምዖን የተባለው ያዕቆብ እነዚህ ሁሉ በአንድ ላይ ተሰብስበው ሳሉ የዛን ጊዜ እነዚህ ሁሉ በአንድ ላይ ሲኖሩ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ከሴቶችና ከኢየሱስ እናት የኢየሱስን እናት እመቤታችን ማርያም በመካከላቸው አድርገው ንግስትነ እያሉ እግዝእትነ እያሉ እንሆ እሷን ደጅ እየጠኑ ከእሷ ቃል እየተማሩ ያንን የተስፋ ቃል እየጠበቁ በአንድ ላይ ነበሩ። ስለዚህ እነዚህ ቅዱሳት ሴቶች እጅግ የተመረጡ ከእመቤታችን ጋር የነበሩ ከጌታ ከኢየሱስ ክርስቶስ ጋር የነበሩ አብረው ሲያገለግሉት የነበሩ ከገሊላ ጀምሮ የተከተሉት ሦስቱን ዓመት ሙሉ ሲያስተምር ያልተለዩት በገንዘባቸው የረዱ እነዚህ የተባረኩ የተመረጡ ቅዱሳት አንስት፣ ስንክሳር ረፍታቸውን እያሰበ ገድላቸውን እያሰበ በረከታቸው ለእኛ እንዲደርስ ዕለት ዕለት እግዚአብሔር እንድንማጸነው ነው። የተደረገውም ከዚህ የተነሳ ነው። ስለዚህ ይህ ዕለት የቅዱሳት አንስት መታሰቢያ ተደርጎ ተወስዷል። እግዚአብሔር አምላካችን የመጀመሪያውን ትንሣኤ አይተው ለጴጥሮስና ለዮሐንስ እንደመሰከሩ ለደቀ መዛሙርት ሁሉ እንደመሰከሩ የኤማውስ መንገደኞችም ሳይቀሩ ይህንን ሐቅ እንደተናገሩ እነዚህ ቅዱሳት ሴቶች ኢየሱስ ክርስቶስን አምነው ተከትለው ለእኛ ሁሉ በረከት የሆኑ ናቸው። የእነሱ በረከት በእኛ ላይ አድሮ ይኑር። ከጌታ ጋር ነበሩ። ከመቤታችን ጋር ነበሩ። ከደቀ መዛሙርት ጋር ነበሩ። የነሱ በረከት በእኛም አድሮ ይኑርልን። የዛሬው ዕለት ዕለተ ቀዳሚት የተሰየመው ለነሱ ነው። እግዚአብሔር አምላካችን እኛንም ከሚያስፈራ ነገር ይሰውረን፣ ከሚያስደነግጥ ነገር ይሰውረን። ይህንን ዓለምም ካለበት ቸነፈርና ወረርሽኝ እንዲሰውረው የእሱ ቅዱስ ፍቃድ ይሁንልን። እግዚአብሔር አምላክ እናንተንም የምትሰሙትን ቃሉን ከክፉ ነገር ሁሉ ይሰውራችሁ። እመብርሃን ቅድስት ድንግል ማርያም የጎደለ ነገር ካለ ትሙላላችሁ፣ የመረረ ነገር ካለ ታጣፍጥላችሁ የቅዱስ ሚካኤል የቅዱስ ገብርኤል ክንፍ ይጋርዳችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ይህንን መልእክቴን እነሆ ሁልጊዜ ከምትከታተሉ ሰዎች መካከል አባቴ ያረፈብኝ ብለሽ የላክሽልኛለሽ። እግዚአብሔር ያባትሽን ነፍስ በገነት በመንግሥተ ሰማያት ያኑርልሽ፣ አንቺንም ባለሽበት የባዕድ አገር ያጽናሽ። እግዚአብሔር የወደደውን አድርጓልና እነሆ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልሽ። ሌላው ደግሞ እነሆ ባለቤቴ በኮሮና ቫይረስ ተይዞ ነበርና እግዚአብሔርን አመስግንልኝ ብለሽ የጻፍሽልኝ አለሽ። እግዚአብሔር አምላክ አሁንም ፍጹም ጤና ላንቺም፣ ለባለቤትሽም ለቤተሰቦችሽ የሚያድል ሁላችሁንም ይህንን ትምህርት የምትከታተሉ ዕለት ዕለት በዚህ እንሆ የክርስቶስን ቃል የምትሰሙ የክርስቶስ ወንጌል የኦርቶዶክስ ትምህርት የሚናፍቃችሁ፣ ከሌላው ዓለማዊ ጫጫታ ይልቅ የክርስቶስን ወንጌል የመረጣችሁ እናንተ በሕይወት ዘመናችሁ ሁሉ እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ ከሚያስጨንቅ ከሚያሳዝን ከሚያስለቅስ ነገር ሰውራችሁ አሁንም በዚህ ህመም የሞቱትን ያጽድቅልን፣ እንደገና ደግሞ የታመሙትን ይፈውስልን። ይልቁንም በሕክምና ስፍራ የሚሰሩትን በሁል ጊዜ ጸሎታችን ልናስባቸው ይገባል። እግዚአብሔር ጋሻና መከታ ከለላ ይሆንላቸው። እናንተንም የሰማችሁትን ቃሉን ሁሉ የልባችሁን ልመና ይስማችሁ። የማትዘነጉት ነገር ግን አሁንም እንደዚህ እንደተባረኩት ሴቶች እናንተም የትንሣኤውን ብርሃን የኢየሱስ ክርስቶስን ወንጌል የኦርቶዶክስ ተዋሕዶ ቤተክርስቲያንን ምስጢር ለሌላው ዓለም ታደርሱ ዘንድ እናንተም የቃሉ ሐዋርያ ናችሁ። ስለዚህ ህን የሰማችሁትን ትምህርት ሁሉ ለሌላው ሰው የሚደርስበት መንገድ የቴክኖሎጂው መንገድ ሁሉ ተጠቅማችሁ ለሁሉም ሰው አዳርሱ። ጾም ሲፈታ ሰይጣንም አብሮ ተፈቷል። ብዙዎችን ታድኑ ዘንድ እናንተም መንፈሳዊ ግዴታ አለባችሁ። እግዚአብሔር በረድኤት፣ እመቤታችን በምልጃ፣ መላእክት በጥበቃቸው፣ ነቢያት በትንቢታቸው፣ ሐዋርያት በስብከታቸው፣ ሰማዕታት በደማቸው ለዘላለም ጋሻና መከታ የሆኑላችሁ ለእኔም ለባሪያው አሜን።